ሃና ለፊዮሪ ብሩክን አሳልፋ ለመስጠት ወሰነች። ሃና እድል ከነ ብሩክና ከነ ፊዮሪ ጋ ናት። እኛ ደግሞ ህይወትን እንታገላለን። እኔና ብሩክ የመጀመሪያ ጊዜ ሲታገት ማንም ባልደረሰበት ጊዜ ፊዮሪ ደርሳ አስጣለችው። እራሱን ስቶ ደግሞ ማንንም ማስታወስ ባልቻለበት ጊዜ ፊዮሪን ብቻ አስታወሰ። እናቱ ታማ በሞትና በሕይወት መካከል ሆና ፊዮሪ ደረሰችላት። እኔ ታዳ ተሕይወት ጋር ተምታገል ለድል አሳልፌ ሰጥቼ ብሩክን አሳልፌ ሰጥቼ ከፊዮሪ ጋር ቢሆን ይሻላል ብላ ወስናለች። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ስዋላችሁ? ሁላችሁንም ሰላም ሰላም ብያለሁ። ዛሬ ዥላችሁ የመጣሁ ታፍላ ፍቅርን ክፍል 189 ነው። እንሆ እንድትከታተሉ በአክብሮ ትጋብዛለሁ። ሀና ከብዙ ጭንቀትና ከብዙ ትጋዜ በኋላ ምንም ብተግዝ እና ምንም ብትፈራ ፊዮሪ ባደረገችው ነገር እየተገረመች ለማታገኘው ሰው እንዴት ሰው ከሐካሉ ወይም ከሰውነቱ አውቶ ይሰጣል የሚለውን ጥርጣሬ ቢኖረውም፣ ግን ፊዮሪ አሳልፋ ኩላሊቷን ሰታ የብሩኬን እናት በሕይወት ልታቆያ ችላለች። በዛ ጊዜ ወይም ራሱን በሳተበት ጊዜ ፊዮሪን ብቻ ማስታወሱ እና ደግሞ ታግቶ በነበረበት ጊዜ ገንዘብ ከፍላ ያስወጣችው ፊዮሪ ነበረች። ይህን ሁሉ መሥዋዕት የከፈለችለት ፊዮሪ ናት። እኔ ምን አድርጌለት አለሁ? ለብሩክ ፍቅር የሚመጥን ነገር እኔ ምንም ያደረግኩት ነገር የለኝም። ስለዚህ ብሩክ የሚገባው ለፊዮሪ እንጂ ለእኔ አይደለም። ብሩክ መወሰን ያቃተውን እኔ ወስንለት አለሁ ትላለች ብቻዋን በትጋዜና በቁዝምታ ታሳልፋለች፣ ትብሰለሰላለች። ብሩክን ትወደዋለች፣ ግን እድል ከኔ ጋር አይደለችም። እድል ከእነሱ ጋር ናት፣ እያጣመረቻቸው ነው። እኔና ብሩክ ደግሞ አንሸነፍ ባይ ህይወትን በትግል ያለን ነው። ህይወት በትግል ሳይሆን በእድልም አንዳንዴ ይታመናል። ስለዚህ ብላ ለጸጋ ወይ ብላ ለ ቤዛ ትነግራታለች። ቤዛም እንዲህ ትላታለች፣ እህቴ ሐና አንዳንድ ጊዜ እኮ በህይወታችን አንዳንድ ሰዎች መጥተው ብዙ ታሪካችን ሊቀይሩ ይችላሉ። ነገር ግን ከኛ የሆነ ነገር ይፈልጋሉ ማለት አይደለም። ስትላትም አይቪዝቲ እንደዚህ ብለሽማን አታታልኝ እባክሽተኝ እውነቱን ተረድቼዋለሁ ትላታለች። በቃ ለማንኛውም መሰቢበት እንደዚህ ማድረግ የለብሽም ለራስሽም ቢሆን አሳልፈሽ ራስሽም ቢሆን አሳልፈሽ አትስ ለሚወዱ ሰው እኮ ደስታ መኖር እራሱ ፍቅር ነው አይደል? እንደ ቤዚቲ ስትላተም፣ አዎ፣ ነገር ግን እንደዚህ መሆንሽ ግን ልክ አይደለም። እራሱ እራሱ እኮ ብሩክ አለ መወሰን እኮ ይችላል። ማንኛችሁም መምረጥ እንዳለበት እድሉ ለእሱ ስጭው። ስትላትም አብሮ አደጌና ስለሆነ እሱ ሊወስን አይችልም። ስለዚህ እኔ ነኝ የምወስንለት ብላ ት በጭንቀት እየተብሰለሰለች ነው። ግን ያሬድ እንዴት ነው እኔ እንደው በጣም ይቅርታ፣ በራሳችን ቢዚ ሆነን አልጠየቅንሽም። ስትላትም አይ፣ ችግር የለውም፣ አውቃለሁ። ግን እነ ፊወሪ ወደ ቤት ተመለሱ? ስትላትም አዎ፣ አሁን ጥሩ ሁኔታ ላይ ነው ያሉት። የብሩክ እናትም ፊወሪም ቤታቸውም ገብተዋን ትላታለች። የያሬድን ጉዳይ ምንም አዲስ ነገር የለም፣ ተመሳሳይ ነው ትምህርቱን ታቆመ ሁለት ወር አስቆጥሮታል። ስራ ጀምሯል። ላቫጁ ወይም መኪና ማጠብ ጀምሯል። ህይወትን በራሴ መንገድ ልቋቋማት እያለ ነው ሀና። እኔም ይሄ ነገር አስገርሞኛል አስደስቶኛል። ምክንያቱም ወንድ ልጅ በራሱ መቆም ሲጀምር ጥሩ ነው። የህይወት ፈተና ለሚመጣበት ሁሉ መቋቋም ይችላል። ያሬድ በመቀመጠልና በቅብጠት ያደገ ልጅ ነው። ይሄ ማየቱ ጥሩ ነው ብዬ ምንም አላልኩትም ትላታለች በቃ አሁን ከደም የነበረሽ ነይሄድና ሻይ ልጋብዝሽ ስትላት፣ ሀና ግን ብቻ መሆን ፈልጋ ነበርና አልፈልግም ትላታለች። ትናንትና ጸጋ ቤዛ ለጸጋ ደውላ ትምህርት ቤት ስንመለስ ቤት ካልገባሽ ነያሬድን እናገኘው ብላት ነበረ። ይህም የቹቻ ሴራ ነበረ። ቹቻ ስለጠረጠረቻት ይሄን በያትና ያሬድን እናገኘው ስትላት፣ ለመኮንን በፍጥነት ደውላ ከመኮንን ጋር ነው የሚመጡት፣ ስለዚህ እሷን ደዊና ቀጠሪያት ብላት ነበረ ቤዛም በታዘዘችው መሰረት ለጸጋ ደውላ ስትላት፣ ጸጋ በጣም ደስ ብሏል ነበረ። በፍጥነት ስልኩን እሺ ብላ ከዘጋች በኋላ ለመኮንን ደውላ ሁሉንም ነገር ትነግሯለች። ይሄ ነገር ሴራ ስለሚሆን እሺ ብለሽ መኮንን ባላት መሰረትም፣ ጸጋ ሁሉንም ነገር ስትከታተል፣ እውነትም እንደለቁባት ትረዳለች። ቾቻና ጸጋ ቾቻና ቤዛ ባንድ ነበሩ ቁጭ ብለው እየጠበቋት ያሉት ተዳውልና የት ደረች ስትላት፣ አየ ገና ከቤት እየወጣን ነው፣ ባለፈው ደመረ ጥይት የተኮስንበት እዛ እዛሌ ትላታለች። ጸጊ እዛ ማንከሆንች በጣም ረቀሻል። በቃ በቃ እኔ አሻንቲንም ቢሆን ደውዬ አብረ እንድናገኘው አደርጋለሁ። በቃ ተመለሻ እንጂ በጣም ርቀሻን ትላታለች። እሷም ከሆነ እሺ ግን ብቻ ሽሽና ስትላት፣ አው ብቻዬን ነይ ብቻዬን ሆኜ አይደል እንደ አንችን የፈለግኩት ትላታለች። እሷ አያያቸዎቹ እንደሆነ አልገባቸውም ነበረ። እሺ ብላ በቃ ሻንቲን እንደውለታለሁ ብላ ከዘጋች በኋላ ቀረች እኮ ቾቿ ትላታለች። ተንከሴስ ዛሬ ጉዷ ነበረ። ችግር የለውም ሌላ ጊዜ እናገኛታለን ብላ ብቻ በንዴትና በብስጭት እንደዛ ካለች በኋላ በፍጥነት ስልኳን አወጥታ ለመኮንን ትደውላለች። የሆነውን ሁሉ ትነግረዋለች። እሱም እንኳንም አየሻቸው መጠርጠረሽን እንደጠረጠሩች ካ ውስጥ ትነቂባቸዋለች። ስለዚህ ብዙም አያሳስብም ይላትና፣ በቃሺ የሚሆነውን ደግሞ አብረን እናያለን ብላ ተዘጋቸዋል። ተዘጋለ ስልኩን። በነጋታው ማግስት ትምህርት ቤት ታገኛቸውና፣ እንዴት ናቸው? ትናንትና ምነው ተቀየምሽኝ? እንደ ቪዚቲ እኔ ኮ ገና ትምህርት ቤት ስገባ ደወልሽኝ፣ ልብስ ቀየር ምናምን ብዬ ስወጣ ቆየሁብሽ በጣም ይቅርታ የኔ ቆንጆ ስትላት፣ አረ ችግር የለውም የኔነት፣ እንዴት ነሽ ትላታለች። የማስመሰል ሰላምታ ነበረ። ቹቻ ግን ይሄ መቋቋም አልቻለችም ነበረ። ጩቻ ማስመሰል ነገር አይመቻትም። ሁሉንም ነገር ፊት ለፊት ነው መጋፈጥ የሚቻለው። ከዛ ቹቻ ምን ሆነሻል፣ ደህና አይደለሽም እንደ ስትላትም፣ አይ ደህና ነኝ ትላታለች። ጮክ ባለ ድምፅ ጸጋም እንደ መደንገጥ ብላ የበደልኩሽ ነገር አለ፣ ያጠፋሁት ነገር አለ ብላ ስጠይቃትም አይ የለም ትላታ ላይ ቤዛ ሹቻን በንደት ከዛ ተጠብጠቧ ተነስታ ትሄዳለች። አይ ጸጋ ይቅርበያት በራሷ በግል ሕይወቷ ትንሽ ታበሳይታ ስለነበረ እንጂ ለሌላ አይደለም አንቺ ምንም ያረግሻት ነገር የለም ትላለች። ያስከፋኋችሁ ነገር ካለ ቅድሚያ ለእኔ እንደምትነግሪ ተስፋ አደርጋለሁ ትላታለች። እሷም ቢሆንማ እነ ነግርሻለን ጸጊ ምንም እንዳታሰቢ ብላት አሁን ብቻዋን ስለመሆን ስለሌለባት ሄጄ ላና ግራት ብላ ትሄዳለች እሺ ብላ እሷም ወደ ቦቼ ጓደኞች ማለት ወደ ሙኪና ወደ አቡሽ ጋር ትሄድና ያሬድም ስራ እንደጀመረ መኪና ማጠብ እንደጀመረና እኔ ቀጥታ ብር ልሰጠው ሊቀበለ ስለማይችል ባለቃው በኩል ብር ልሰጠው ና ብረዳው ፈልጌ ነው ይሏታል እነሱ ምን አይነት መሰሪና ክፉ ሰው እንደሆነች ስለሚያውቁ ይህን ነገር ግን ለክፋት ተጠቀሚበት እንዲሆን ብለው ሲጠይቋት፣ በፍጹም እንደዛ አላደርግም። እንደዛ ከሆነ ያው የምታውቁት ጦርነት ውስጥ እንገባለን እኮ ማለት ነው። በቃ ትንሽ ካሰቡ በኋላ የዋና ዋናውን አለቃ ስልክ አንሰጥሽም፣ ግን የረዳቱን ወይም የምክትሉን ሱፐርቫይዘሩን እንሰጥሻለን ብለው፣ የሱፐርቫይዘሩ ስልክ የሞላ ፌስታሉ ነበር እና የሞላ ፌስታሉን ስልክ ይሰጧትና ሞላ ብለው እንድትደውይ ብሏት ይነግሯታል። ስሙ በጣም ገርሟትና ትንሽ አስቋትም ነበር ነበረ። እሷም በተነጋገሩት መሰረት ስልኩን ስለተቀበለችና ደውላ ሞላ ፌስታሉን እንዲያገናኛ ታደርጋለች። በፍጥነትም ለሞላ ፌስታሉ እንደደወለች ስልኩን እንደዘጋች ለመኮንን ትደውልና እዚ ጨዋታ ውስጥ ርዕስ መምሩ ላስገባው ነው ምን ትላለ? ስትለው የዚህ ሀሳብ ወሳኛም ጠንሳሿም አንቺ ስለሆንች የሚያስፈልግሽን እርዳታ ነው እንጂ ከኔ የምትጠይቂው ሀሳብ አይደለም። አንቺ ሆናንካሽ የፈለግሹን ነገር ማድረግ ትችያለች ብሎ ሙሉ በሙሉ መብቱን መኮንን ለሰካ ይሰጣታል። እሷም እሺ ብላ ትዘጋለች። ናቲ ቃጭል፣ አሻንቲ ሆነው ደግሞ ሰፈር ነበሩ። አሻንቲ ማለቴ ቃጭልን፣ ትንሽ ናቲ ማለቴ እየተመቻቹ ይመስለኛል፣ ማለቴ እንደ ፍቅር ነገር ማለት ነው። ናቲ እንደምናቀው ጉረኛና ጤባ አራም ነው። እንትና ደግሞ ላጥ ያለች ያራዳ ልጅ ናት። ስለዚህ በዚህ መልኩ ትንሽ ሳይግባቡ አይቀሩም ያው ሴቶች ስንባል ትንሽ ኮራ የሚሉ እንድንወደለም ለዛ መሰለ እና ይህም አሻንቲና እንትናን ምንም አተመቻቸው ቢሆንም ግን ሊፋታቸውም አልወደደም ነገር ግን በዚህ አይነት ሙድ እየተራመዱ አቡሽና ኒኪ መጥተው እንዲህ ይላቷል እንዴ አንተ ምንድነው እንደዚህ የምታፈረው መሲኔ የመሰለ ፍቅረኛ እያለችህ ለምንድነው የምትጋተተው ተናጋይሩታል እነሱም አረ እንደዚ አይደለም ሲልትም፣ ነገር ግን ምንም ፋታ አልሰጧቸው። ቃጭልም በጣም ተናዳነ ተበሳይታ ከዛ ከቦታ ትሄዳለች። እሱም ወይኔ ተበላሁ ብሎ እያሰብ እያለ ሰሚ ትደውል ና ትምህርት ቤት ወደ ትምህርት ቤት የምትመለስበት ቀን መቼ ነው ብላ ስጠይቀው፣ እኔ አላወኩም ገና ነኝ፣ ወላጅም አላገኘሁም፣ ነገር ግን አንድ ነገር አግኝቻለሁ ይላታል። እሷም ምንድን ነው ብላ ስጠይቀውም፣ ያው እንግዲህ አቃጭል የምትባል ምርጥ ፉንቃ አግኝቻለሁ፣ እኔም ፎንቅቄ ባታለሁ። እሷን ፎንቅ ጋብኛለች፣ ሰፈር መጥተሽ ስታገኘኝ እኔ ያገና አወሳወቅሻለሁ ሲላትም፣ መሲም በጣም ተናዳ ልመጣ አልችልም፣ መምጣትም አልፈልግም ትለዋለኝ። ለምን ሲላትም፣ በቃ እዛው ተጃጃል ትለውና ትናደድበታለች። ነገር ግን ቲቸር ሽሜ ደህና ነው ናፈቀሽ እያገኘች ሆኖ በየሰዓቱ በየቀኑ ምናምን እያለ በየሰከንዱ ሲያዝጋት፣ ቲቸር ሽሜን ይህን ስለ አንተ ጉዳይ ቢዚ ሆኜ ቲቸር ቲቸር ሽሜን ለማስብበትን ጊዜ አይደል የለኝም ትለዋለች። እሱም እንደማትጨናነቂ በቅርቡ መልሳለሁ ወደ ትምህርት ቤት ይላትና፣ መሲ ግን በጣም ተናዳ ነበርና ተቃጨን ጋገኙኝነት ጀምሬያለሁ ስላላ ስልኩን በፍጥነት ትዘጋዋለች። ሰኒና ኤላ ደግሞ ምን እንደሚያደርጉም ግራ ገብቷቸዋል። ምክንያቱም ሰኒ ማመን አትፈልግም፣ ፍቅሯን ማለቴ ኤላ ማፍቀሯን አታምም። የድሮ ፍቅረኛዋ ጆን እነው ማፈቅረው ትላለች። ነገር ግን አይኗ ሁሉ፣ ልቧ ሁሉ ተቆጣጥሮታል። ኤላ ኤላ ባለበት ሁሉ እሷ አለች። ድንገት አጠገቧ ቁጭ ብሎ ለምን ታየኛለህ? በሚባል ትንተርክ ይነታረካሉ። እሱ ግን ይህን ተነታረካትም እንዳልሆነ እና ምንም ነገር ከእሷ እንደማይፈልግ ቢነግራትም ካፈቀርሺ ግን እውነቱን ንገሪኝ ይላታል። ወይም ካልፈለግሽ ደግሞ ከዚህ ተነስተሽ መሄድ ትችያለሽ ይላታል። እልክ ይዛትና አንተ እንጂ መሄድ ያለብህ እኔ አይደለሁም፣ ምክንያቱም የመጣህብኝ አንተ እንጂ እኔ አይደለሁም ትለዋለች። እሱም ይሄ ቢሆንም እኔ ግን አልሄድም ይላታል። ከዛም ጆይ ይመጣና አንተ ሂድ ስትባል አትሄድም እንዴ? ይለዋል። እሱም ምን አገባህ አንተ በጓደኞች አማካኝነት ይለዋል። እሱም ይህም በማለቱ በጣም ይናደድና ጆን ሊመታው ሲል መሲ መካከል ገብታ ሰኒ መካከል ገብታ ትገላግላቸውና አልፈልግህም እኔ ልቤ የጆነው ነው ትለዋለች። እሱም እጇን ያዝ አድርጎ ልብሽን አዳምጪው፣ ሳይረፍ ድብሽ። ከረፈደ ሁሉም ነገር ዋጋ ያጣል። ስለዚህ ሳይረፍ ድብሽ፣ ልብሽን አዳምጠሽ ለብቻሽ ሆነሽ ውሳኔሽ መወሰን ትችያለሽ። እኔ ሁሌም ከአጠገብሽ ነኝ ይላታል። እሷም ይሄን በማለቷ በጣም ተደናልና ተደናግጣና ፈርታ መቼም፣ በቃ አንተም ሂደልኝ ብቻዬን መሆን እፈልጋለሁ ትላታል ተለዋለ ጆንም እሺ በቃ ብሎ ጥሏት ይሄዳል። ከዛ እሷም እውነትም ሳላፈቅረው አልቀረኝ፣ ልጅ ግን እንዴት መሆን የለበትም መረታት የለብኝም ብላ ትናደዳለች። ጄሪና ሄቨን ደግሞ ሌላ ጦርነት ውስጥ ሄቨን ሲስተምን ወይም የጄሪ ወንድም የሆነው ሲስተምን የውሸት ፍቅረኛ አድርጋ ለዮናስ አስተዋውቀዋለች። ነገር ግን ዮናስ ይሄን ነገር ጠንቅቆ ያልካኑ የውሸት እንዲሆነ ወደ ሄቨን ወዳለችበትም ይሄድና ለሲስተም መልክ ትታዘርሽልኛለሽ ይላል። እሷም ምንድን ነው ስትለው የውሸት ፍቅረኛ እንደሆንክ አውቃለሁ ከእሷ የበለጠ እጥፍ አድርጌ ከፍልህና እውነቱን በአደባባይ እንድትናገር ብሎሃል ብለሽ አድርሽልኝ ይላታል እሷም ትደናገጥና የምን ውሸት ነው እኔ የምርኒ ነው ማፈቅረው ትላለች ይህ ሁሉ የሰማችውን ሁሉ ለጀሪ ትነግራታለች ሲጀመርም እኔ ከሲስተም ጋር ያለሽን ነገር እንድታቆሚ ነው የሚፈልገው ትላታለች እሷም ምንድን ነው ማቆሙ ከሲስተም ጋር ትለዋለች፣ ትላታለች። እሷም ሲስተም ቀላል ልጅ እንዳይመስለች፣ በሲስተም እጅ የበሉ የገቡ ሴቶች ወጥተው አይቀያቁም። የሚፈልገውን ነገር ካገኘ በኋላ ነው እንዳሮጌ ጥብቆ አውልቆ የሚጥላቸው። እኔ አንቺ ጓደኛዬ ነሽ፣ ያጣ እንዲደርስሽ አልፈልግም። በአንቺ ጓደኝነትና በሶቁ ወንድምነት መፈተንም አልፈልግም። ስለዚህ ይህን ነገር ሙሉ በሙሉ ረስተን እንትና ወይም አሻንቲ ጨዋታውን እንዲጫወት እናደርገዋለን ትላታለች። እሷም ይሄ ነገርማ በፍፁም በፍጹም አይሆንም። እኔ የተሳሰበው ግን አንቺና ሲስተም የወተሰሆነ ነገር ያልተግባባችሁበት ነገር አለ ትላታለች። ጄሪም በመትገረም እና በመታዘብ እያየቻት እኔ ከወልጄ አብሬው ያደግኩት እያለው አንቺ ትናንትና ተመተር ስለ ወንድሜ ጸባይና ባህሪ ልትነግሪ ነው ስትላትም፣ አይ እንደዛ አይደለም፣ ነገር ግን ጀስት ያን የመሰለኝን ነው የነገርኩሽ ይላታል። ምክንያቱም ሲስተም ሞልቷት ነበረ። ከዚህ በፊት ሁለት ሶስት ሴቶች ወደ ሕይወቴ ገብተው ነበረ ማለቴ የምትልሽ ጄሪ እውነት ነው፣ ነገር ግን ራሴን መቀየር ላይ ነኝ እኔ እንደዛ ያደረኩት ያኔ አሁን አልጠቀመኝም። ትክክለኛ ፍቅረኛ መያዝ ነው የምፈልገው። ያንን ደግሞ እንደተቀየርኩ ሰዎች እንዲያውቁብኝ አልፈልግም፣ ተቀይሬ በተግባር እንዲያወኝ እንጂ ይላታል። እሷም ያን ስላለች ነበረ፣ ነገር ግን ጄሪ ወንድሟን ባህሪ ጠንቅቃ ስለምታቅ ይሄ ነገር አይሆንም ብላታለች። ሄቨንም ያላትን ሰምታ በፍጹም እንትናን ካፍቃሪነት አላወጣውም ብላለች። ጸጋ ለርዕስ መምህሩ ለመናገር ወስና ወደ ቢሮ እየሄደች እያለ ርዕስ መምህሩን ላናገሮ ትፈልጋለሁ ስለ ያሬድ ጉዳይ ብሎ ድራማው ተንጠናቋል። እውነት እንግዲህ ያሬድን አሳልፋ ትሰጠዋለች ወይስ ሳሰጠውም የምና ይሆናል ማለት ነው? ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለዛሬ ይህን ይዤላችሁ መጥቻለሁ።